ልጄ ፎቶ ተለጥፎ ታያችሁ ታሳያቸዋለሁ ደንቆሮ የማይሰማ ልጇ ተብዬ ልጄ ተሰደበ ምን ስላደረኩ እኔ ምን አድርጌ ህዝቤን ነው ያገለገልኩት ብዙ የታመሙ ሰዎች እንዲታከሙ ነው ያደረኩት ብዙ ድምጻቸው የታፈነ ሰዎች ድምጻቸው እንዲሰማ ነው ያደረኩት መልካም ነው የሰራሁት መልካም መስራት እንዲያስከፍላል ዋጋ ተመልከቱ ልጄን ሲሰድቡ እዩ ልጅ ይረገጣል ደግሞ ለደንቆሮ ልጅዋ ማይ ማይሰማ ገና በቤቷ እኔ ራሴ ስልኬ ላይ እድሜ ልኬን እንዳስታውሰው መቼ በህይወቴ እስከመሞት እንዳረሰው ነው የኢትዮጵያ ህዝብ ይስማ ስሙ፣ እኔ እኔ ኢትዮጵያዊ አይደለሁም።